አሰላቱ ሰላሙ ረሱሊላ ሶለላሁ ዓለይሂ ወሰለም አሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ። ወንድሞች እንዴት ናቸው? ከኔ አልሐምዱሊላህ ደህና ነኝ። እንግዲህ በላፍ ከዛሬ ተተዳያችንን የምንቀጥል ይሆናል ማለት ነው። በቻልኩት አቅም እንግዲህ ከኋላ ደርሶ ዋቢ ላይ ሑሩፎቹን መውጫ ቦታ መክረጃቸውን አይተን ሲፋታቸውን ጀምረናል ማለት ነው። ተቃራኒ ያላቸው ሑሩፎች እያየን ነበረ። ተቃራኒ ያላቸው ሑሩፎች አምስት ናቸው። ከነ ተቃራኒያቸው አስር መሆናቸውን አይተን ነበር ማለት ነው። የጅህር ተቃራኒ ሐምስ መሆኑን፣ የሐምስ ተቃራኒ ደግሞ ጅህር መሆኑን፣ የሸጅዳ ተቃራኒ ረኸዋ ነው፣ በመካከላቸው ቤድ እያለ እንዲሁም የስቴላ ተቃራኒ የስቴላ ተቃራኒ ደግሞ ስቴፋል እንዲሆነ፣ የኢንጢባቅ ተቃራኒ ፊታ እንዲሆነ፣ የኢዝራል ተቃራኒ ደግሞ ኤስማት እንዲሆነ አይተ ዛሬ ተቃራኒ የሌላቸውን ደግሞ ባህሪያቸው ተቃራኒ የሌላቸውን ሑሩፎች እናያለን ማለት ነው። ተቃራኒ የሌላቸው ሑሩፎች አጠቃላይ ስንት ናቸው? ስምንት ናቸው ማለት ነው። እንግዲህ ንቅር ስናደርግ ያው አማርኛችን ንቅር ያደረገው ከዚህ ከዶክተር አይመን መጽሐፍ ነው ማለት ነው። ለምን ዞን ራሱ ስንማረው የዛን ሰዓት ላይ ቦታው ላይ ስለምናገኘው ሶስት ሶስት ቴብ ነው የዘር ነው ማለት ነው። ኢንሻላህ በተቻለ አቅም እሞክራለሁ። ዞር ብለን ደግሞ ይህን ከጨረስነው በኋላ በአማርኛው በቋንቋችን ተተባር በኋላ ቀጥታ በአረበኛው ስንገባ መልሰን ይሄንን ቋንቋውን እንጂ የምንረዳው ሌላ ነገር የምንጨምረው የለም ማለት ነው። የረሳነውን እያስታወስን ማለት ነው። እንሻላ ዛሬ ደግሞ ተቃራኒ የሌላቸው ሑሩፎች እነማን ናቸው ብለን ታል ተቃራኒ የሌላቸው ሑሩፎች ስምንት ናቸው። አንደኛ ሶፊር ነው። ሶፊር ሶፊር ሶፊር ነው። ሶፊር ማለት ፉጨት ናቸው። ፉጨት፣ የወፍ ድምፅ ፉጨት ነው እሱ። ተቃራኒ የለውም የሶፊር ሑሩፎች እነማን ናቸው? ሶድ ሲን እና ዛ ናቸው። የነዚህን ድምፅ ባህሪ ላይ የሌሎች ሑሩፎች ላይ አናገኘውም ማለት ነው። ሁሉንም ሑሩፎች ብትቀሯቸው አሁን የነሱን ድምፅ የነሱን ድምፅ የነዚህን የፉጨቱን ድምፅ የነሱን ድምፅ የሚያሰማው ሑሩፍ አታገኙም ማለት። ሁለተኛው ተክሪር ነው። ተክሪር ማለት መርገብገብ ማለት ነው። ተክሪር አፋን እዚህ ጋር ነው። ሶፊር ሁለተኛው ምንድነው? ቀልቀላ ቀልቀላ ማለት ማንጠር ማለት ነው። እንግዲህ ቀልቀላ የቆልቀላ ሑሩፎችን እያንዳቸው እናያለን። የቀልቀላ ተቃራኒ የለውም። ቀልቀላ ተቃራኒ የለውም ማለት ቀልቀላ ማለት ተቃራኒ ቀልቀላ ማለት ማንጠር ማለት ነው። ቀልቀላ የቀልቀላ ሑሩፎች ምን ይባላሉ? በግጥም ቁጥሙ ጀድ ይባላሉ ማለት ነው። ቁጥሙ ጀድ ቁጥሙ ጀድ ይባላሉ በግጥም ማለት ነው። ቀልቀለቱ ኩብራ ቀልቀለቱ ኩብራ ይባላሉ። እሱ ወደፊት ነው ያለ ማለት ነው። ስለዚህ ቀልቀላ ተቃራኒ የለውም ማለት ነው። ሁለተኛው አሊን፣ የሊን ሁሩፎች ያና ዋው ናቸው። እዛው አደርሱ ሳሚ ላይ እናገኛቸዋለን፣ ዙህ ላይ የምናብራራቸዋለን ማለት። ሁለተኛ አልኢንኺራፍ። ኢንኺራፍ ማለት ምንድነው? አልኢንኺራፍ፣ የኢንኺራፍ ተቃራኒ የምላስ ማዘንበል፣ የኢንኺራፍ ተቃራኒ የለውም ማለት ነው። አልኢንኺራፍ የኢንኺራፍ ተቃራኒ የለውም ማለት ነው። ሁለተኛ የእንሒራፍ ባህሪ ያለው ሁሩፍ ማለት ነው። ሀርፍ ላምናት ማለት ነው። ከዛ እንደገና ተክሪር፣ ተክሪር እንደገና ደግሞ ማለት ሀርፍ ራዋናት። ተክሪር መርገብገብ፣ የድምፅ አውታር መርገብገብ ነው። እሷንም የእሷም ተቃራኒ የላትም ማለት ነው። ሁለተኛ አተፊሽ፣ ተፊሽ ማለት ፍሽታ ናት። እሷም ተቃራኒ ላትም። ሁሩፋ ማናት ሽናት ማለት ነው። ሰባተኛው አሊስቲጦላ እስጢጧላ ማለት መለጠጥ መለጠጥ ነው። ሃርፍ ኦፍ ቦዲ ነው አይተነዋል ማለት ነው። ሃርፍ ኦፍ ቦዲ ስኩን ሲሆን እስጢጧላ የሚባል ባህር ያለው እሱ ምንድነው ተቃራኒ የለውም ማለት ለምሳሌ የም ሃያኩን የም ሪቡን ስለባ ነው። የእሱ ድምፅ አየር ድምፅ ምንድነው ስለ ምንድነው ወደ ውስጥ ነው የሚለጠጠው። የሱ ባህሪ ያዘ የለም ማለት ሶስተኛ አማኖስ ስምንተኛ ሁና ነው። የሁና ተቃራኒ የለው ሆና ማለት ግማሽ በአፍንጫ ግማሽ ባፌ ወጣበት የወጣበት ማለት ነው። ማለት የአየር ድምፁ የሚወጣበት ባህሪው ማለት ነው። እሱም ሆና ምንድ ነው ግማሽ ግማሹ የሚሞላበትና የሚሞላበትና የሚሞላበትና የሚሞላበት ግማሹ የሚሞላበት ግማሹ ምንድ ነው በአፋችን ነው፣ ግማሹ በአፍንጫችን ነው ማለት ነው። አፋችንም ገጥመን ማውጣት አንችልም እንዲሁም እንደ ግራ ፍንጫችን ይዘን ማውጣት አንችልም። እነሱም ኑኑና ሚም ናቸው ማለት ነው። ኢንሻአላ እንደዚህ ደግመን እንመልሰዋለን። እንደዚህ ማለት እንደዛው ምናልኩኝ። እንግዲህ ተቃራኒ የሌላቸው ሁሩፎች እሺ፣ አሶፊር የሶፊር ተቃራኒ የለውም። የሶፊር ሁሩፎች ሰዋድ፣ ሲን፣ እዛ ናቸው። አልቆልቆላ የቆልቆላ ተቃራኒዎች ደግሞ ማን ናቸው? እነሱ ደግሞ ቁጥቡ ጀድ ይባላሉ ማለት ቁጥቡ ጀድ ይባላሉ ማለት ነው። ቁጥሙ ጀድ ቋፍ ዳል ጂም ዳ ኦ። እነዚህ ማለት ቁጥሙ ጀድ። እነዚህ ማለት ሁለተኛ የሊን ሁሩፎች እነማን ናቸው? የሊን ሁሩፎች ያና ዋው ናቸው ማለት። የሊን ሁሩፎች ያና ዋው ናቸው። ተኋላም ስለመተማራቸው የሚከብድ ነገር የለውም ማለት። ሁለተኛ አልኢንኺራፍ ኢንሒራፍ የኢንሒራፍ ባህሪ ያ ዘች ኢንሒራፍ የሚባል ባህሪ ያላት ሑሩፍ ማናት? ነዝንግሽ ባህሪያቸው ነው፣ መፍረጃቸው እንዲያየሉ ሁሉ ባህሪያቸው። ኢንሒራፍ ማለት የምላስ ማዘንበል ማናት? ሐርፍ ላም ናት። ባሎ አምስተኛው ተክሪር ነው። አተክሪር ተክሪር ማለት መርገብገብ ማለት ነው። መርገብገብ ሐርፍ ራናት። አሩ ኤሩ ኦሩ ስንል ምንድነው ተክሪሯ ተክሪር የሚባል ባህሪ ያላት ማለት ነው። የእሷን ባህሪ እንደዚ ተክሪር ያለው ሁሩፍ ማንንም አታገኙ ማለት ነው። ሁለተኛ አታፊሽ። ታፊሽ ደግሞ ፍሽታ ማለት ነው። የድምጽ ፍሽታ አታፊሽ። ለምሳሌ የሽ ኩሩን ብንል የሽ ኩሩን ብንል፣ አሁን የሽ ሽናት። የሽ የእሷን ዜማውን የያዘ የእሷን ባህር የያዘ የፍሽታውን ባህር የያዘ ከአረበኛ ከሀያ ስምንት ሁሩፎች ከነሱ አታገኙም ማለት ነው። ሶስተኛው አሊስቲፖል ማነው? ስምንተ ሰባተኛው አፋል አሊስቲፖላ ስቲፖላ ማለት መለጠጥ ነው። የድምፅ አየር ድምፁን ወደ ውስጥ መለጠጥ ነው። ሐርፍ ቦዲ ነው፣ አይተነዋል የልድ ሪቡን የልድ ሐኩን ምንም ብለን እንዲያንቀራ የልድ ሐኩን እንዲያን ነን ወይም የልድ ሪቡን ስቲፖላውን በኋላ እንዲያነጥረብል ማለት ነው። የብ ሀኩን የብ ሪቡን የብ ሪቡን የተሻለ አድርጋችሁ አውጡት ማለት ነው። ከዛ የሆና ሁሩፎች ማናማን ናቸው? ኒምና ኑ ናቸው እነሱ ደግሞ ግማሽ የሚሞላበትና ግማሽ የሚሞላበት ያኔ ሙሉ ለሙሉ በአፍንጫችን ማያወጡ፣ ሙሉ ሙሉ ለሙሉም በአፋችን አይወጡም ማለት ነው ያኔ ለምሳሌ አንድ መኪና መጀመሪያ ከፊት ያወጣል ከፊት ይወጣል ከፊት ይሞላል ማለት ከዛ በኋላ ከኋላ ይሞላል በኋላ ይጨርሳል ማለት ነው ከፊት ይጀምርናል ያኔ መጀመሪያ ከየተው መክረጃዋ ከፊት አፋችን ላይ ነው ያለው ማለት ነው የአየር ድምፅ ወጥ ድምጧ ባህሪዋ ማለት ከዛ በኋላ በአፍንጫ የሚሞላው ይሆናል ማለት ነው በዚህ መሰረት ያዙት ያው ምሳሌ ያክል ነው ማለት ነው እሺ በጣም ቀላል ነው እ ፈተና ስላለው እያንዳንዱ ያው በተጥራት ብቃት ጥቅሙን እስካሁን ድረስ ያገኛችሁበት ታውቁታላችሁ ማለት ነው። ስለዚህ ይህንን በመሰለ ይዛችሁ ትመጣላችሁ ማለት ነው። ከላይ ያየ ነው አለ የጅህር ተቃራኒ ሀምስ ነው ብለናል። ጅህር ማለት የድምፅ አውታር መርገብገብ ነው። ሀምስ ማለት ደግሞ የድምፅ አውታር አለመርገብገብ መሸሸግ፣ መሸሸግ ማለት ነው። ሁለተኛ እንደገና ደግሞ አሸድዳ የሸዳ ሁሩፎች አጂድ ዋጢም በከት ይባላሉ እነሱ ናቸው ማለት ነው። የተቀሩት ረኸዋ ናቸው። በመካከላቸው በይን እያሉ የበይን የሁሩፎች ደግሞ ሊን ዑመር እንደሚባሉ አይተናል። ወዲኋላም እያስታውሳቸው እያንዳንዳቸው ያንድ ሁሩፍ ባህሪ ስለምንቆጥር ማለት ነው። ሁለተኛ አሊስቴላኒ እስቴላ ሁሩፎች ሁስ ወዶቲን ቅዝ ይባላሉ። እነሱ ደግሞ የእስቴላ ተቃራኒው ምንድነው? አሊስቲፋል እስቲፋል ነው ማለት ነው። ማቅጠን ነው ማለት ነው። ሦስተኛው አራተኛው ኢንጢባቅ ነው ማጣበቅ ነው የኢንጢባቅ ሑሩፎች ፎድ ቦድ ኦ እነዚህ ሩፎች ናቸው የተቀሩ በሙሉ ምንድናቸው አልእንፊታህ እንፊታህ ናቸው ማለት ነው የተቀረው አምስተኛው እንደ እንደ እንትናጉት እሱን ታውት ብትይዙ ዛሪ ብዙም የሚጠቅም ነገር የለም አልኢዝላቅ ማለት ነው የኢዝላቅ ሑሩፎች ግጥማቸውን ተፈለሳቸው ፈርሚሉብ ይባላሉ ማለት ነው እነዚህ ኢዝላቅ ሩፎች እነዚህ አጠቃላይ ምንድነው? ሁሉም ሁሩፎች ላይ ነው። እነዚህ አምስቱ የኢላ ሁሩፎች ሁሉም ወአን ከሊማ ከሊማ መካከል አንድ ከሊማ ይሁን ሁለቱ ከሊማ ይሁን እነሱ ይቀላቀላሉ። እነሱ ያልተታል ተቀላቀሉ ቋንቋው አጀሚያ የሚባል ቋንቋ ነው፣ አረበኛ አይደለም ይላሉ። ዋናው ነገር ይሄኛውን ያዙ ማለት ነው። ስለዚህ አሁን እዚህ ጋር እህት ወንድሞች በኋላ እንዳይደናገራችሁ ተቃራኒ ያላቸውና ተቃራኒ የሌላቸውን በደንብ አድርጋችሁ ላዩ። ለምሳሌ የምጠይቀው ከእቅስር ኸልቅ ጀምሬ መጀመሪያ ባህ መክረጃቸውን እንዳየነው ሁሉ አሁን ምንንጠቅስ እንዘረዝራለን። መክረጁን የአንድ ሆሮፍ መውጫ መክረጁን አይተናል። ለምሳሌ ሐርፈ ሐምዛ የት ቦታ እንደሚወጣ ሐርፈ ሐምዛና የት እንደሚወጣ አይተን ነበረ ሩቆ የጉሩሯችን ክፍል ከልባችን ከፍ ብሎ ያለው ክፍል ላይ ብለን ነበር። አሁን ሐርፈ ሐምዛ እዛ ቦታ ላይ ተወጣች፣ ሐርፈ ሐምዛ እዛ ቦታ ላይ ተወጣች። እሺ ይሄ መክረጇ ነው። ባህሪ ዋሳ ምን ባህሪ ያለ አታ ሐርፈ ሐምዛ ምን ባህሪ ያላት እንቁጠር። እዚህ ጋር ተቃራኒ ያላቸውና ተቃራኒያቸው ያላላቸውን እንተለይል። ማለት ሐርፈ ሐምዛ ምን ባህሪ ያላት? እሺ አንደኛ ጀህርናት ጀህር ናት። ምን አይደለሽም ሀምሳ አይደለችም። የትንፋሽ ፍሰት ወይም የድምጽ አውታር አለመርገብገብ የላትም፣ ያኔ ሙታሪክ ስትሆን ማለት ነው። ሁለተኛው ሁለተኛው እንደገና ደግሞ አንድ ባህር ይቆጠር። ሁለተኛው ሸድዳ ናት። የድምጽ አውታሯ ሙሉ ለሙሉ ይዘጋል፣ ያኔ ስኩን ስትሆን ማለት ነው። ምን አይደለችም? ረሃው አይደለችም። ለምሳሌ በልጡ ፊሩና ስንል፣ በልጡ ፊሩና ሙሉ ለሙሉ ሀርፈ ሀ ሀምዛ የድምጽ አውታሯ ሙሉ ለሙሉ የሚዘጋው ስትሆነው ስኩን ስትሆነው ማለት ነው። እሺ ከዛ እንደገና ደግሞ ምን ባቆጠር ስንት ባህርይ? ሁለት እኮ ባህርይ ቆጠር። ምን ምን ሀምዘ ማለት ነው፣ ጀህርና ሻዲዳ ከዛሳ፣ እንፊታህናት እንፊታህናት። ምን አይደለችም? እንፊታህናት ታል ምን አይደለችም? እንፊታህናት እንፊታማ መክፈት ነው። ያኔ እንጢባቅ አይደለችም ማለት ነው። የእንጢባቅ ሁሩፎች ማናቸው? ሷ ዶት ፖና ወን ፖና ወን ማለት ነው። እነዚህ ናቸው። ስለዚህ ምንድናት እንፊታ ናት ትከፈታለች ማለት ነው አትጣበቅም። ሌላ ሶስተኛ ባህሪ እስቲፋል ናት እስቲፋል ናት ትሆናለች፣ ተቀጥናለች ተቀጥናለች እስቲፋል ናት እስቲፋል ናት እስቲላ አይደለችም። በዚህ መሰረት ባህሪያቸውን ነው ሁሉም ሀርፍ ሀምዛ ይሄ ምንድን ይሄ ባህሪዋ የሚሰጣት እንግዲህ በየት ነው? ፈትሐ ከስራ ወማ ስኩን ስትሆን፣ ለምሳሌ ስኩን ስትሆን የምንሰጣት ባህሪ እዚህ ጋር ዋና ባህሪ የምንሰጣት ምንድን ነው? ሻዲዲዋ ነው ማገት፣ የድምፅ አውታሯን ሙሉ ለሙሉ መዝጋት ማለት ነው፣ መዝጋት። ይሄ ባህሪዋ ተተጎደለ፣ ለምሳሌ ስንቀራ፣ ለምሳሌ ሐርፋ አምጣል በ በ ይህ ጧ በል ትክክል አይደለም። እንዴት አድርገን ነው ሙሉ በበል ፌሩ ስንል በል ፌሩ። ያው እራሳችሁ ማስተካከል ትላላችሁ። እኔ ላይም ተነጠረች። ስለዚህ ሁለተኛ እንደገና ደግሞ አሁንም እንቆጥራለን ይሄ ነገር በደምብ አድርጎ ይሄ ሲፋ ላይ በደምብ አድርገን ልንጠረክስ ይችላል መቻል አለብን ማለት ነው። ለምን ሃምሱ ይሄ ማነው እዚህ ጋር ባህሪያቸውን ካልቆጠርም አሁን ቀጣይ ምንም የሚባል ትምህርት አለ። ሙተማሲል የሚባል አለ፣ ሙተጃኒስ የሚባል አለ፣ ሙተቃሪብ የሚባል አለ፣ ሙተባዒድ ሙተቃሪብና ሙተባዒድ ላይ እንዲከብዳችሁ ማለት ነው፣ በኋላ እዛ ላይ ስትደርሱ። ስለዚህ እያንዳንዷ ባህሪዋን መቁጠር አለብን ማለት ነው በኋላ ይሄንን ተቃራኒ ያላቸውና ተቃራኒ የሌላቸው በድምፅ አድርገን ተለየን በኋላ አሁን ቀጥለን ሐርፍሃ ነኝ አሁንም ሐርፍሃ ምንድን ናት? ሐምስ ናት። ጅህር አይደለችም፣ ሐምስ ናት። ምናል ሐሰሁ ሸክሱን ሰከታላቸው ሐርፍሃ ምንድን ናት? ሐምስ ናት። ሁለተኛ ረሃዋ ናት። ምን አይደለችም? ሸዲድ አይደለችም፣ ረሃዋ ናት። ባለው ሶስተኛው እስቲፋል ናት። እስቲፋል ናት። እስቲፋል ናት ምንድናት እስቲፋል። የእስቲፋል ይሄ ተቃራኒ ምንድን ነው? ስቲራ አይደለችም። አለው ሶስተኛው እንፊታ ናት። ጥንጥባቅ አይደለችም። ከዛሳ ኤስማት ናት ማለት ነው። ስለዚህ በዚህ መሰረት መቁጠር አለብን ማለት ነው። ይሄንን ተያዝነው በኋላ ቀጣይ ያለውን አሁን ዋናው ነገር ነው። ማብራር የሰጥኋቸው እንጂ ሀርፋ ሀምዛን ና ሀን አብራሩ ሳይሆን እዚህ ጋር ተቃራኒ ያላቸውና ተቃራኒ የሌላቸው ሑሩፎች በደንብ አርጋችሁ መለየት አለባችሁ ማለት ጥያቄና መልስ ግን ሲመጣ እንዴት ነው ለምሳሌ እዚህ ጋ መጽሐፉ ላይ እንዴት አድርጌ ሳሳያችሁ መጽሐፉ ላይ ያለውን ብቻ ይጀምመጣ እንዳይመስላችሁ ለምሳሌ ወደኋላ ላይ እያቀላቀልኩ ነው አንዲ ቦታ ሀምዛ እንጠይቃችኋለሁ አንዲ ቦታ ሚም ጠይቃችለሁ አንዲ ቦታ ስዋዲ እንጠይቃችኋለሁ አንዲ ቦታ ህጅ እንደገና ደግሞ ሌላ ቦታ ልጠይቃችሁ እችላለሁ ማለት ያኔ የብቃታችሁን ምን ያክል እንደያዛችሁት የብቃታችሁን ማረጋገጫ ነው ማለት ነው ለዛሬው ይሄ ይበቃናል ቀጣይ እንግዲህ ጅህር ማለት ምን ማለት ነው? ሐምስ ማለት ምን ማለት ነው? እንጥባቅ ማለት ምን ማለት ነው? ግጥማቸው የሚያተሟላ ግጥም በሙሉ ምን ይሆናል ማለት ነው? እንዳይበዛ ተቃራኒ ያላቸውና ተቃራኒ የሌላቸው ሁሩፎች ባህሪያቸውን ይያንዳላቸው ዝርዝራቸውን ያው በቴሌግራም ይዛችሁ ትመጣላችሁ ማለት ነው። ኢንሻአላ ደሞ ዘራ እናየዋለን ማለት ነው። ሰላሙ ዓለይኩም ወራህመቱላሂ ወበረከቱ። ከነግግሬ ሰሰታለ ወንዲናንተው ነው ተማሪ ነኝ። እንደው መፈቻዚ ሆናችሁ ዘንድ ነው እንጂ ከዚህ የበለጠ የሚያብራሩት የሚያብራሩት የሚያበጥሩት በደንብ አድርገው ታጁሉን የሚያውቁ ሞልተዋል። ወላኪን ግን እናንተ መክፈቻ ትሆናችሁ ዘንድ ያለው ጀማሪዎች እቺ ተጠቅማችኋለች ማለት ነው። ከዛ በኋላ ዘውር ብላችሁ ከእኔ ስህተት የተገኘውን በሌላ ኡስታዝ እያስተካከላችሁት እያስተካከላችሁት ትሄዳላችሁ ማለት ነው። ከንግግሬም ስህተት ይኖራል የእውቃትን ማነስም ከእውቀት ማነስ ማለት ነው። እንደገና ደግሞ እያወኩትን ተተሳተ አሳኩኝ የሸይጧን ነው ማለት ነው።